ቦዬ አይዞን አይዞን፣ ሁሉም በስራው ነው የሚጸጸተው። ምንም አንተ ምንም ጥፋት የለብም። አይዞ አንገትን አትድፋ። የሚገርመኝ ነገር ብሩክን የደገፈ ሰው በቃ ይደበደባል ይዘቀዘቃል ማለት ነው። ምን ማለት ነው? አሁን እረሙ ያችን ነገር ስላለ ይሁት ዳኔ እንዴት አባቱ እንደሚፎክር ሁሉ ነገር ስላልተሳካለት ሃይማኖትን የሚያገኝበት መንገድ ስላጣሁን ለምን የዛን ቀን ጥላው ሄዳለች ሶትና ጋም እንደምታወት ተደባብሯል በምን አይነት መልኩ ያገኛት ለምን ፕሮግራሜን አበላሸብኝ ብሎ ትክክል እኮ አይደለም እያረክ ያለው ብሎ ስላለ እረሙ እንደዛ እየጠፈጠፈው ነው። አሁን ይሄን ምን ትሉታላችሁ? በዛ ላይ ትላንትና ላይቭ ላይ ሰምታችሁታል። ማንነው ነው ከነሩት ታጋ የሰራው ስምኦን ነው። ማን የሚባለው ሙስሊሙ ልጅ በእናታቸው አምጡልኝ። ከሱ ጋር እኔ ህቴ እንደብቄ ነው። ዳኒ ካየ ምናምን በጣም ብዙ ነገር እየተወራለት ነበር። ቤተሰብ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? አለው። ደህና ነኝ እግዚአብሔር ይመስገን። ወድና የተከበራችሁ የጨረቃ ፋሚሊዎች ተው ሰብር ይኖሯችሁ፣ አትጣሉ። እርስ ራሳችሁ ላይ ብላይ አትጣሉ ጋይሶች በቃ የሚጣላ ሰው ሲመጣ ማለት ነው፣ ቤታችሁን ዝግት አርጋችሁ ወረዱ ክፉ ደጋ ትነጋገሩ። ምክንያቱም ነገ ሁሉም ነገር አላፊ ነው ቤተሰቦች። እና እንደዚህ ጭቅጭቅ ሲበዛ በጣም ስምትጨቃጨቁ፣ ልክ ተጨቃጫቂን ሰው ማውረድ ከቤታችሁ ከዛ ወይም ደግሞ ጭራሽ መዝጋት እነዛ ነው የሚሻላችሁ። አንደኛ ዩቱብ ላይ እየተቀረጻችሁ መጫወቻ ነው የሚያደርጓችሁ። በእርግጥ ምንም ማለት አይደለም ለሀቅ የምትናገሩ እህቶች አላችሁ። ለሀቅ አንዳንድ ደግሞ ድም ብሎ በጭፍን የሚከራከር ሰው አለ፣ ተናግሮ አናጋሪም አለ። ልትናገሩ የማትፈልጉትን ነገር የሚያናግራችሁ ሰው አለ። ስለዚህ ያን ነገር እናንተ ቤታችሁን ዝግት፣ በቃ የምትፈልጉትን ነገር ማያወራላችሁ ሰው ሲኖር ማስወጣት፣ እንደዛ በማድረግ ራሳችሁን ጠብቁ። ውድ ቤተሰቦቻችን እኛ ብሩኬና ሀይሚ አንድ እንደሚሆኑ እናውቃለን፣ ሁላችንም እናውቃለን። ይሄ የምናውቀው ነገር ነው። ግን አሁን እየተፈጠረ ያለው ቦታ ላይ ነው እያወራን ያለው። ቤተሰብ አሁን ሃይማኖት ሰው ተናገረኝ ብላ እንደዚህ የቆየውን የዛሬ አመቱን አሁን ልደቷ ስለደረሰ ዳኔ የሚሰጣት ስጦታ ቦታ እንዲለቅ ነው የምታስለቅቀው ቦታ እንጂ አሁን ብሩኬ መልሽልኝ አላለም ብሩኬ አላለም እኮ አይደል እንዴ? ምንም ብሩኬ ኮ ከዚህ በኋላ ከዚህ በፊት ስንት ነገር ተሰድቧል፣ እኮ ስንት ነገር ተብሏል፣ ስንት ነገር ስንት ነገር በጣም በቤተሰቡ ራሱ በአስተዳደጉ አንተ የምናምን ልጅ፣ አንተ የምናምን ተብሏል። አንተ የጠላሽ ልጅ ተብሏል። ብሩኬ ምናምን ለምን ለምን ደብቋለሁ? ያንን ሁሉ ሲባል ግን ወጥቶ አንድ አልተናገረም። ስለዚህ በሃይማኖት ሲሆን ለምን ይገርማታል እሷ እሷ ሲጀመር አሁን አሁን ለምን ዳኒ ጋር ስለሄደች ብቻ ነው እንጂ ትንሽ እሱም በከፊሉ ከመቶ ከመቶ ሀምሳ ፐርሰንት ነው ትንሽ ተቃውሞ ያለው እንጂ አሁንም ቢሆን ያንን ስተቷን ሸፍኖላት የሚከራከርላት ሰው አለ እኮ ታውቃላችሁ። ግን እኛ የምንከራከረው እኛ ብሩኬን ሳታፈቅረው፣ ሳትወደው፣ ሳይመቻት አብራ እንድትሆን ፈልገን ሳይሆን ልጅቷ ቦታዋን እንድትይዝ ነው። ጥሩ ቦታ ላይ እንድትሆን ስለፈለግን ነው እንጂ እኛ ጠላት ሆነን አይደለም። ፍቅር በግድ አይሆንም። ብሩክ ተናግሯል። ፍቅር በግድ አይሆንም። የሰው ልጅ ወዶና ፈቅዶ ሲሆን ብቻ ነው ሁሉም ነገር የሚሰምረው። ቤተሰቦች ግን እዚህ ጋር እየሄደች ያለችበት እሷ ነገር በጣም ትክክል አለ ደግሞ ማለት ነው። በዚህ በሁለት ቀን ውስጥ ለምን እንደሄደች ዳኒ ጋር ይኸው እያየ ነው ነው እያየ ነው ነው። ብሩክን ለማቃጠል ብሩክን ለማናደድ ነበረ እያደረገች ያለችው። ትናንትና ያን አይፎን መመለስ ፈልግ አይደለም እኮ ምክንያት ነው። ዛሬ ያንን ልብስ ይዛ የመጣችው ቃሌን ላክብር አለች። ቃሌን ላክብር ካለች ማለት ነው አንድ አመት ሙሉ ቃል የተገባቡትን ነገር ለምን እሱን አታከብርም? እሱን አክብራ በቃ ቡቡዬ፣ እኔ ማጥፍቻለሁ፣ አንተ ማጥፍትሃል፣ ይቅር እንባባል። በቃ ቃል ማለት ይሄ ነው እንጂ ትናንትና፣ የዛሬ አመት የተገዛላትን ቡትቶ እያመጣች እዚህ ጋር አይደለም በዛ በሰዓቱ ያስፈልጋት ስለነበረ ነው። የጎደለባትን ነገር እያየ የሞላላት ብሩክ ማለት ነው። ሶ ዛሬ ላይ እንደዚህ መባል የለበትም በፍጹም። ይቺ ካሜራዋን አታብራት ምናምን ብላ ነበር ለምትሉ ደግሞ እሱ እሱ ይችንችን ለኛ ላራዶቹ ተውት፣ ይችንችን ማለት ነው። ኦልሬዲ የሆነው ሆኗል። ግን ሃይማኖት፣ ወደፊትም ቢሆን ትዳር ብትስ አሁን ትዳር ላይ ሆና ዩቲበር ናት እንግዲህ ዩቲብ እስካልተዘጋ ድረስ ከዩቲብ ላይ አጠፋም ብዬ ተስፋ አረጋለሁ። በራሷ ምርጫ ካልሆነ መስጠቀን አሁን ብታገባስ የትዳር ላይ ብትሆን ሰውን ብሩኬ አግብቷት ቢሆን እንደዚህ ቢሏት፣ ብሩኬን ጥለሽው ሂጂ ብሩኬ የሰጠሽን ነገር እንዲህ በይ ብትባል ጥላ ነው ምትሄደው። አርቃችሁ ነው ማሰብ ያለባችሁ ቤተሰብ፣ ይችን የዛሬዋን የነገዋን ምናምን አይደለም። ሌላው ትላንትና ቢኒያም ጋር ገብታችሁ ማለት ነው ሴት ልጅ መለማመጠኛ እንወዳለን። አሁን እሱ እንዲ ለማመጣት ትፈልጋለች። ሃይማኖት ሰከን ብላለች፣ ይረዳት ብሩኬ ፍቅር የመጀመሪያው ስለሆነ አያቅም። እረ፣ አያውቅም እንዲ አርዶሽ ገልብጦሽ ይሄዳል ከፈለግሽ፣ አይገርምሽም? ክብር የሚባል ነገር ብሶ አስቦ ነው። አያውቅም የምትሉት ነገር ማለት ነው እያንዳንዱ ነገር ያውቃል። ጊዜው የሰለጠነ ነው። እንደው በአካል እንኳን አድርጎ በያውቅ እንኳን ኢንተርኔት ላይ ስንት ነገር አለ፣ ስንት ነገር ላይፍ። አያውቅም፣ አልገባውም የምትፈልገው ነገር ይህንን ደግሞ ልታዋረደው የቻላችው ራሱ ሀይሜናት ለምን በሉ፣ ቀሚሱ የራት ቀሚስ ነበረ። እራት የሚገብዘኝ ሰው አጣሁኝ ይባላል። አሁን እራት ግብዣ ምንድን ነው ትርጉሙን ታውቁታላችሁ አይደለ? ስለዚህ አይባልም እንደዛ ስላለች ብቻ። ማታ ቢኒያም ላይ ቁጭ ብሎ ቢኒያም እባክህ አስረዳው እንዲገባው፣ እባክህ። አሁን እሱ ሳይገባው ቀርቶ ነው ብሩኬ እንደዚህ የሚባለው ለእሷ ክብር ጠብቆላት ነው እንጂ ቀስ ብለሽ እደጊ አላት እኮ አልሰማችሁም? እደጊ አላት እንድታድግ ብሎ ነው እንጂ እንድጠነክር ብሎ ነው እንጂ እሱ እንደ ማንኛውም ጎረምሳ የፈለገውን ነገር መሆን የፈለገውን ነገር ማድረግ አቅቶት ነው ብሩኬ። እንዴት ነው የምታስቡት? አንዳንዶቻችሁ እና ላይ ብላይ ገብቶ ትናንትና ቢኒያም ጋር ለአንተ ይቀርባል፣ ለአንተ ንገረው፣ ለአንተ እንዲበለው እንደዚህ በለው በሰው ነው እንዲሱ ተነግሮ እሱ ሃይማኖትን ዛሬ የሆነ ነገር ማድረግ ይፈልግ የሚያደረገው በራሱ በውስጡ በመራው በስሜቱ ነው እንጂ በራሱ በሚያስበው ነገር ነው እንጂ ቢንያም ስላለው እንደ የፈለገውን ነገር ተነሶ እሱ እንትን የሚለው። ኧረ አንዳንዶቻቸው እንዱ እኔ እንጃ። አንዳንዴ ቲክቶክ ላይቭ ማለት ነው የሆነ እንዴት ነው የሆነ እየተዘጋ በር ቆይቶ የሚከፈት ነው የሚመስላቸው መሰለኝ፣ አይሰማም ሰው የሚሰማው አይመስላቸውም፣ እና ያወቁ መስሏቸው። አሁን ላይ እንዲረዳት ትፈልጋለች እሷ ሂጅም ሲላት አልሄድም ማለት እቃውንም ተቀበላት እና እሱ ደግሞ ምንም አልገባውም፣ ዝም አላት፣ አልተለማመጣትም። ነገራችሁ ግን የአንችን የምንለማመጥበት ላንችን ማዘንበት ጊዜ የለኝም ብሏል። ይሄ ማለት ታግሶ ታግሶ የወሰነው ነገር ነው። በቃ ይሄ እንዲሆን ደግሞ ሃይሚ ራሷ በደንብ መስተካከል መቻል አለባት። መስተካከል ስላችሁ አነጋገሮ መስተካከል አለባት። የምትፈልግ መስሎ ነው እንዲ ምናምን እኮ ነው የምትለው? አይባልም እኮ የምሬ ነው። እንኳን አይደለም ጓደኛችሁን፣ ፍቅረኛችሁን ኖርማል ይሄ ኖርማል፣ አንዳንድ ቀን ለምታገኙ ሰው እንኳን እንደዚህ አይነት ቃል መጠቀም በጣም የሚያስጠላው በጣም ማለት ነው። እኛ አሁን ሁለቱንም ነው የምንወዳቸው ሁለቱንም ነው የምናውቃቸው አይደለ? ሀይሚ እንደዛ ስላለች ለምን ደበረን? ለምን እሺ ብሩኬ አፍሽን አትክፈችብኝ ሲል ለምን ደበራቸ ሷም ትላለች ብሩኬ አያገባሽም ሲላት አያገባሽም ይላታል። ለምን ትላላችሁ? ስለምትወዷቸው አይደለ? ስለዚህ ያ ማለት እሱም ስለሚወዳት እንደዚህ አይነት ነገር ስትናገረው ደስ አይለውም። ይህን ነው መረዳት ያለባችሁ። ሌላ ምንም አዲስ ነገር የለም። እንዴ ይሄ ልጅ ምን ያድርግ? ምንም ከዚህ በላይ ምን ያርጋት? በቃ መግባባት አልቻሉም። ራቀኝ፣ ከህይወት ይወጣልኝ አለች። ወጣላት ከህይወቷ አሁን ከዳኒ ዳኒ ደግሞ እንዴት ጥላን የመጣችው ከዳኒ ጋር ሶስና ልጅ በመሀል እንዴት ብላ አሁን ትገናኝ? ማን ያገናኛት? በምን አይነት ምክንያት ትገናኝ? እና አንዳንዴ ቁም እያላችሁ አስቡ፣ ቤተሰቦች የምትናገሩትን ነገር አስተውሉ፣ አስተውሉ። የምሬ ነው። ብሩግ ይሄ ሁሉ የታቀደውን ሁሉ ማድረግ አላቃተውም፣ ይሄን ሁሉ ነገር ማድረግ። ሌላ ሌላውን ነገር ለምን ያደርጋል? ሌላ ሌላውን ነገር ይሄን ለምን ይሄንን አያደርግም ነበር? ሁሉም ጊዜ ስላለው ነው። ይህንን ደግሞ ተነጋግራ በውስጥ ድብና አድርጋ እያንዳንዷን ነገር ታውቃለች? ይህንን ጣቷ ላይ ያለውን ቀለበት አሁን አይታችኋት። ሲደረግ አላየንም። የሆነ ጊዜ የአሮጌቶች ሀብል የሚመስለውን የመልሰችው ማለት ነው። አይደለም፣ ውሸት ነው። አይደለም ደግሞ እቃ መልሽ ምናምን የፈለገ ነገር ሲያወሩ ውለው ቢያድሩ ምን አስጨነቃት? እሷ ምን አስጨነቃት? ደግሞ አንድ ሁለት ሶስት ተብሎ የሚቆጠር እቃ አይደለም እኮ የተሰጠችው ስጦታ አይደል። በብዙ ነገር የተሰጣ ስጦታ አለ። ይውጣላት ብለው እናቴ ለአባቷ የሚሰጠውታ አለ ሀብ፣ የሰጠው ትመልስ። በስመ አብ ወወልድ ወመንፈስ ቅዱስ። አያቸው አይደለ፣ አንድ መዘዝ ይዞ የሚመጣው ብዙ ነገር ነው። ስለዚህ እሷ በቃ አሁን እሷ ብሩክን በምን አይነት መንገድ እንደምታናግረው በጣም ግራ ገብቷታል። ከዛ አንጻር ነው ቤተሰቦች ተረዷት፣ ተረዷት። ሲቀጥል ደግሞ በቃ ከሁለት ያጣን ነው የሆነችው። አሁን ከዳኒ ጋር እየተገናኘች ያለ፣ ሜቢ እንግዲህ ሌላ ሰው ጋር ልትገናኝ ትችላለች። አሳያለሁ ብላለች። አሁን ዛሬ ማለት ነው ምናልባት ማታ እንግዲህ አይ ዶንት ኖ ሳምባዲ ከሆነ ሰው ጋር ልትመጣ ትችላለች ይሄ ይሄ እንግዲህ በዚህ ሰዓት በጣም ከባድ ነው የሚሆነው ብቻ ግን ለማንኛውም እኔ ሴት ልጅ ምንም አትሆንም ማለት በራሷ ወዳ ፈቅዳ የሆነ ነገር አረጋለሁ ብላ ይዟት ካልገባችበት በስተቀር መቼስ ማንም ምንም አያረጋትም ብዬ ተስፋ አረጋለሁ ግን እግዚአብሔር ወደ ቀልቧ አይመልሳት ትረጋጋ እኔ እንደዛ ነው የምመኝላት ሌላው ነገር ምንድነው ካአሁን በኋላ እሷን ብሎ የሚመጣ ሰው ጋር ማንንም ይዛ ስትመጣ መቼም ላስዋውቅ ብላ ወይ ላናግር ብላ ይዛ እንደማትመጣ ተስፋ አደርጋለሁ። ምክንያቱም አሁን እኮ እንጃ ይሁን በቃ እንዴት ነው እል ውስጥ ነው ያለችው እሷ ለምን ማለት ይህን ነገር ያሳለፈበት ሰው ሊያውቀው ይችላል። ላላሳላሳላፋችሁ ደግሞ አታውቁትም። እና አሁን እሷ በዛን ሰዓት ብሩኬም ፍላጎቶች ምንድን ነው እያለ እየጠየቃት ነው። ግን ፍላጎቷ እሱ አሁን እናንተ እንደምታስቡትስ ባይሆንስ? እኛ እኮ በምናየው ልክ ነው የምንናገረው። ሜይ ቢ አሁን ብሩኬ ተለማምጧት እሽትበል እንቢትበል የምታውቁት ነገር የለም እኮ። እሱ እኮ አጠገቡ ቆሞ አጠገቧ ቆሞ ፊቷን እያየ እኮ ነው። እነሱ እኮ ይተያያሉ፣ እየተያዩ ነው የሚያወሩት፣ እየተሰዳደቡ ራሱ። የሆነ አይናቸው የሚያወራው ነገር አለ። አሁን ስላቀፋት ሴትነት ክብር ባይዘወይ ማለት ነው። ሴትነት ክብር ማለት ክብሯን የጠበቀ ሴት ነው እንጂ የምትከበረው ክብሯን የናቀች ሴት እንዴት ብላ ትከበራለች? ለምሳሌ አሁን ይሄንን ስላችሁ ብሩኬ ሴት ልጅ አከብራል ሲባል ገና ተነስታ ገጀራም አምጥታ ስትመታው ዝም የሚል ወንድ አይደለም። በቃ ሳም በዲህ ምንም አንስታ ብትመታው ብትገለው ዝም ይላል ማለት አይደለም። ገባችሁ? ራሱን የመከላከል አቅም አለው። ትናንትና ምንድን ነው በጣም በቃ እየለፈለፈች ስለነበረ እሱ እየሞከረ ያለው የነበረው በቃ የሆነ ነካት። ሲነካት መንጭቃ መሄድ ትችል ነበር፣ ግን መታቀፍ ፈልጋለች፣ መታረቅ ፈልጋለች። ገባቸው አደለ? ያልገባቸው ሰዎች ልብ ብላችሁ ቪዲዮን ይዩት። ልቀቀኝ ልቀቀኝ የምትለው ከአንገት በላይ ነው። ከዚህ በፊት አላያችኋትም እንዴ? እንዴት ነው ስትመናጨቅ ስትሄድ ምናምን? ጉልበቷንም ሀይቷን ሁሉንም አይታችኋል። በእርግጥ ብሩክ ልቅ ስለለቀቃት ነው እንደዛ የሆነችው ማለት ነው። እና ትናንትና እሱ ሲይዛት ለምን ዝም ያለች ይመስላችኋል? መግባባት፣ መታረቅ ስንት ጊዜ ነው ካቀፋት። እንደው ይሄ ነገር ድራማም ሆነ ትክክልም ሆነ ተጣልተዋል ብለን ካሰብን ማለት ነው፣ ስንት ጊዜዋ ነው ብሩክ ሳይነካት? ስንት ጊዜዋ አስባችሁታል? ዳኒ ጋ ከሄደ ጀምሮ እኮ ብሩክ አልነካትም እኮ እና ይሄ አይናፍቅም። ስለዚህ ሲይዛት እናንተ ያነቃት መስሏችሁ። የሴት ልጅ ክብር የሚባለው ይሄ ነው ወይ? ይሄ እኮ ከክብር ጋር የሚገናኝ ነገር አይደለም። ገባችሁ አይደለ? ስነ ስርዓት ያዥ እያለ አቀፋት እንጂ፣ በምክንያት እሱም ምንም ያደረጋት ነገር የለም። ዝም ብላችሁ እንደው እንደ የሆነ ነገር ምን በምን እንናገረው? በቃ በምን ከሚዲያው ይጠፋል እራሱ ማለት ነው እንጃ። ነው ይሄንን